ሰላም ቤተሰብ ዛሬ አዲስ ስራ ይዤ ላችሁ መጥቻለሁ። ስራውም እንግዲህ ወደ ፕሌይ ስቶር ገብተን ሰርች አድርገን እናወርደውና ከዛ አከፋፈቱንና አሰራሩ ሙሉ በዚህ ቪዲዮ አሳያቸዋለሁ። አሁን ቀጥታ ወደ ፕሌይ ስቶር እንገባለን ማለት ነው። ፕሌይ ስቶር ላይ እንዲህ ከገባን በኋላ እዚህ ጋር ሰርች ማድረግ ላይ ዶዞ ላይፍ ብለን ሰርች እናደርጋለን ሰርች ካረግን በኋላ ይኸውና እንደመታየት ይሄን ነው አፕሊኬሽኑ ይሄን ነው አፕሊኬሽኑ። እሷን ክሊክ በማድረግ ኢንስቶል ታደርጉት እና ከዛም በኋላ ኦፕን ብላችሁ ትገባላችሁ ማለት ነው። ኦፕን ብላችሁ ከገባችሁ በኋላ ደባቡ ይሄንን ይመስላል። አሁን ወደ ውስጥ የገባን ነው። ይኸውና እዚጋ እንደመታየት ኢትዮጵያ ምትላለች። እዚጋ ብዙ ኢትዮጵያዊ አይኖች አሉ። አሁን እኛ ወደ ማይፕሮፋይል የሚለውን ሚለውን ክሊክ እናደርግና ከገባን በኋላ እኔ አሁን ሎጋውት ብዬ ሙሉ አከፋፈቱን እና አሰራሩን እስከ መጨረሻ አሳያችኋለሁ ማለት ነው። እኔ አሁን እቺ ሴቲንግ የምትለዋን ነክቼ ሎጋውት ብዬ እወጣለሁ። ከዛ ሎጋውት ብዬ ከወጣሁ እናንተ አሁን ኦፕን ብላችሁ እንደገባችሁ እዚህ ጋር እንዲ ነው የሚያመጣላችሁ። እዚህ ጋር እንደምታያት እቺ አራት ማዘኗን ራይት እናደርጋታለን እሷን ስንነካ ለመታየት እዚ ጋር ራይት ይልልናል። ከዛ ጎግል ምትሏን ነክተን በጎግል ነው ምንከፍተው ማለት ነው፣ ኢሜላችንን አስገብተን ማለት ነው። እኔ አሁን እዚ ጋር አንድ ኢሜይል መርጣለሁ። ኢሜልን ከመረጥኩ በኋላ ወደ ውስጥ ያስገባኛል ማለት ነው። አሁን እኔ በፊት ስለከፈትኩ እንዲ ሎጊን እንድል ነው የሚያመጣልኝ። እዚህ ጋር ካንትሪ አሁን ኢትዮጵያ ሆም ካንትሪ የሚለውን እዚህ ጋር የኔ ኢትዮጵያ ነው የሚለው በፊት ስለሞላው ነው። ለናንተ ኢንዲያ ብሎ ነው የሚያመጣላችሁ። እሷን እንዲህ በማንካት ወደ ኢትዮጵያ ትቀይራላችሁ ማለት ነው። ኢንዲያ የሚለውን ማለት ነው። አሁን ኢንዲያ ምትሏን ከነካችሁ በኋላ እዚህ ጋር ፈልጋችሁ ኢትዮጵያ ምትላለች እሷን በመንካት ወደ ኢትዮጵያ መቀየር ትችላላችሁ። እዚህ ጋር ደግሞ ፎቶአችሁን ትቀይራላችሁ ማለት ነው። ፎቶ ታስገቡለታላችሁ። እዚህ ጋር ደግሞ ጾታ ወንዶ ሴት ከሆናችሁ እዚህ ጋር ራይት እንድትስተናኩት ሜል ነው። አሁን እኔ ወንድ ስለሆንኩ ሜል ይየዋለሁ። እዚህ ጋር ደግሞ ካንትሪ ተሞልታል። እዚህ ጋር ኔም ይሞላል። እዚህ ጋር ደግሞ እንዴት በርዝ እድሜያችሁን ነው የምትሞሉት። እዚህ ጋር ደግሞ ሪፈራል ኮድ፣ ሪፈራል ኮድ በኔ መግባት የምትፈልጉ ካላችሁ እዚሁ ዲስክሪፕሽን ላይ ወይም ኮሜንት ላይ አስቀምጥላችኋለሁ። እሱን በመሙላት መግባት ትችላላችሁ። አሁን እዚህ ጋር ሙሉ ነገር እንዲህ እኔ እንደሞላው ከሞላችሁ በኋላ እዚህ ጋር ኔክስት ምትሏን እንነቃለን። ኔክስት ብለን ስንነቃ እንደምታየውና አስገብቶናል እዚህ ጋር ኢትዮጵያ የሚል አለ። ኢትዮጵያ ላይ ሆና ብዙ ኢትዮጵያውያኖች ተቀላቅለዋል። እናንተም ተቀላቅላችሁ ብሰሩ አሪፍ ነው። አዲስ ስለሆነም ምርጥ ነው ብዬ አስባለሁ። ወደፊት እንግዲህ ሲያድግ ፕላትፎርሙ ሲያድግ እኛ ምን እንለወጥበታለን። ሞክሩት፣ በጣም ምርጥ ፕላትፎርም ነው። እዚህ ጋር እንደምታዩት አሁን እኔ አዲስ ስለከፈትኩ፣ እኔ በፊት ከፍቼ ስለነበር እዚህ ጋር ላንች ፓርቲ ብሎ ያመጣልኛል። ለእናንተ ግን አዲስ ከፍቱ፣ ይሄ ላንች ፓርቲ ሚለው አይመጣላችሁም። እሱ እንዲመጣላችሁ አሁን ፓርቲ ለመስራት አሁን ላይቭም ነበር ግን ላይቭ ስላልተከፈተ ፓርቲ ብቻ ነው ምንሰራው። ይሄ ላንች ፓርቲ እንዲመጣልን እዚህ ጋር ማይ ፕሮፋይል ሚለውን እንነካለን እዚህ ጋር ከዛ። እኔ አሁን ኤጀንት እና ሆስት አድ ሆስት ሚል አላ። እኔ ኤጀንት ስሎንኩ እንዲ ነው የሚያመጣልኝ ማለት ነው። እናንተ ጋር አሁን ማይ ኤጀንሲ ሚል ያመጣላችኋል። ማይ ኤጀንሲ ሚል ሲመጣላችሁ እሱን ክሊክ ታደርጉና ሆስት ሆናችሁ መስራት ኤጀንት መሆን የምትፈልጉ እሱን አሁን አሳያችኋለሁ። ግን ሆስት መሆን የምትፈልጉ ማይ ኤጀንሲ የሚለውን ነክታችሁ ከዛ እዛ ላይ የኔን አይዲ ትሞላላችሁ ማለት ነው። የኔ አይዲያው እና እዚያው እንደምታዩት ይሄ ነው አይዲዬ። ይሄንን አይዲ በመሙላት እኔ ጋር መመዝገብ ትችላላችሁ ማለት ነው። ኤጀንት መሆን የምትፈልጉ እንደገባችሁ፣ ኤጀንት መሆን የምትፈልጉ ካላችሁ እዚህ ጋር እስክሪፕቶ ምልክቷን ተነቋትና እዚህ ጋር ከነካችሁ በኋላ እንደምታዩት እዚህ ጋር እንዲያመጣላችኋል። እናንተ አፕሎድ ፎቶ ታረጉለታላችሁ። ኔም የሚለው ላይ ስማችሁን ትጽፋላችሁ። እዚህ ጋር ጄንደር እና ሰሊክት ዩር ባርዝ የሚለው ላይ እና ካንትሪ የሚለውን በፊት ቅድም ስከፍቱ ስለሞል ስለምትሞሉት እሱን በራሱ ይሞላላችኋል ማለት ነው። እዚህ ጋር አሁን እናንተ መሙላት ያለባችሁ ነገር ቢኖር ኔም ፎቶ አፕሎድ ታደርጉለታላችሁ ዋትሳፕ ነምበር ፕላስ ሁለት አምሳ አንድ ብላችሁ ተሞሉለታላችሁ። አንድ እንዲህ ከጻፋችሁ በኋላ ትሞሉለታላችሁ። ባዮ ላይ ደግሞ የፈለጋችሁትን ነገር መጻፍ ትችላላችሁ። ከዛ እንዲህ ካረጋችሁ በኋላ ሴፍ ቼንጅ ምትሏን ትነኳታላችሁ። ሴፍ ቼንጅ የሚለውን ስትነኩ ከዛ ሰክሰስ ብሎ ያመጣላችኋል ከዛ ተቀብሏል ማለት ነው ሰክሰስ ብሎ ካመጣላችሁ እኔ እዚህ ላይ ኮሜንት ላይ ስልኬን አስቀምጠላችኋለሁ ከዛ እዛ ላይ ቴሌግራም ወይ ዋትሳፕ ላይ በዛ በመጠቀም አይዲያችሁንና ስልክ ቁጥራችሁን ትልኩልኛላችሁ። እኔ ከዛ እዛ ላይ ኤጀንት አረጋችኋለሁ ማለት ነው። አይዳችሁንና ስልክ እዚ ላይ ዋትስአፕ ነምበር ላይ ሞላችሁትን ስልክ አንድ ላይ ትልኩልኛላችሁ። እኔ ከዛ ኤጀንት አረጋችኋለሁ ማለት ነው። አሁን ከዚ እንዲ ስናደርግ ደሞ እንዲ ከሞላ በኋላ ያቺ ቀደም ያልኳችሁ ላንች ፓርቲ ምትሏ ትመጣላችኋለች። እኚህ ነገር ከሞላ በኋላ ማለት ነው። እዚ ጋር ላንች ፓርቲዋ ስትመጣልን እሷን ክሊክ እናደርግና እንገባለን ማለት ነው። ከዛ እዚ ጋር ላይቭ ታይትል አለ ታይትላችሁን፣ ዝም ብላችሁ የተመቻችሁን ኢሞጂን ቢሆን እንዲህ ማስቀመጥ ትችላላችሁ። የኢትዮጵያ ባንዲራ አረኩበት። ከዛ እዚ ጋር አራት ማዕዘኗ ላይ እዚ ጋር ራይት እናደርጋታለን። እቺን ራይት ካረግን በኋላ እዚህ ጋር አሁን ወንበር ብዙ ብዙ የምንፈልግ ከሆነ ወንበር እዚህ ጋር እንትን መጨመር እንችላለን እዚህ ጋር አለልን እዚህም አለልን የጨመሩ ወንበር ትንሽ ከፈለገን እዚህ እንቀይራለን በዛ ማድረግ ከፈለገን ደግሞ እቺ ላይ እናደርጋለን አሁንኛ በዚህ እንገባለን እንዲ ከሞላችሁ በኋላ ታይተላችሁን ከጻፋችሁ በኋላ አዲስ ስትሆኑ አፕሎድ ፎቶ ማድረግ አለባችሁ አፕሎድ ታረጋላችሁ ፎቶ አፕሎድ ካረጋችሁ በኋላ አፕሎድ ካረጋችሁ በኋላ እንደምታየት እዚህ ጋር አፕሎድ ካረጋችሁ በኋላ ታይትላችሁን እንዲህ ከሞላችሁ በኋላ እዚ ጋር ላንች ፓርቲ እንላለን። ላንች ፓርቲ ላንች ሩም ይጥለዋን ስንነካት እዚ ጋር እንደምታዩት ወደ ወንበራችን ገባን ማለት ነው። ከዛ አሁን እዚ ጋር ለሁለት ሰዓት እንቀመጣለን። ሁለት ሰዓታችንን ስንጨርስ ስንጨርስ እዚህ ጋር እንደምታዩት እንዲህ የስ ኢንድ ብለን እንወጣለን። ኮንፊርም እንለዋለን። ከዛ ማይ ፕሮፋይል ምትሏን እንነካታለን። ከዛ እዚ ጋር ሪዋርድ ምትላለች። እዚ ጋር ነው ታስካችንን ምንቀበለው ማለት ነው። ሪዋርድ ምትሏን ስንነካ እኔ አሁን የስምንት ቀኑን ስለጨረስኩ አንድ ሺ አንድ ሺ ነው የሚሰጠኝ። እናንተም እንዲ ኤጀንት ምናን ካልሞላችሁ ሪዋርዳችሁን አያመጣም። ኤጀንት ምናን ከሞላችሁ በኋላ ሪዋርዳችሁን ያመጣላችኋል። እናንተ አሁን እንዲ አይመጣላችሁም። አንድ ሳ ስትቀመጡ አራት ሺ ሁለ ሳ ስትቀመጡ ስምንት ሺ አንድ ላይ ለሁለ ሳ ስትቀመጡ ስምንት ሺ ነው የሚሰጣችሁ ማለት ነው። ለሁለ ሳ ስትቀመጡ ማለት ነው። እኔ አሁን የሰባት ቀኑን ስለጨረስኩ ለእኔ የሚሰጠኝ አንድ ሺ አንድ ሺ ነው ማለት ነው። እዚህ ጋር እናንተም እንዲ ከጨረሳችሁ በኋላ እዚህ ጋር ጎምትሏ ጋር ጎትላለች። ያ 4000 ሺህ ጎምትሏን ከነካችሁ በኋላ ወደ ፓርቲ ትገባላችሁ። ሁለት ሰዓት ሲጨርሱ እዚህ ጋር ጎምትሏ ወደ ክሊም ሚል ይቀየርላችኋል። እዛ ላይ ክሊም ብላችሁ 4000 4000 ያችሁን 8000 ያችሁን በሁለት ሰዓት ጨርሱታላችሁ ማለት ነው። እንዲ እንግዲህ ይሄን ነው ታስኩም ይመስለው ቀጣይ ፓርት 2 ስለምሰራላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተቀላቀሉ፣ እንዲሁም እኔንም አበረታቱኝ። አመሰግናለሁ ማለት ነው። ቀጣይ ቪዲዮ ስለምሰራላችሁ ላይክ እና ሰብስክራይብ አርጉ።